ተማራት ህዝብ ታክስ ያልከፈለች ሴት እኮ ናት። አንድ ብር ታክስ ከፍላ ማታቅ ሴት ናት። እኔ እንደውም በደምብ ይጣራልኝ ይጣሩልኝ። እነዚህ ጌመሮች ብር የሚያስተላልፉ ይመስለኛል። በሃይማኖት ስም ነው ለአንዳንድ አሸባሪዎች ጋር ገንዘብ የሚሄደው። እኔ ደግሞ ይጣራልኝ ይላሉ በደምብ ብራቸው መኒ ላውንደሪንግ እያረጉ መኒ ላውንደሪንግ እያረጉ በአዎንጃን ብርሜክ ስታረግ በብላክ ነው ወይስ በባንክ ነው የምታስገቢው? ገንዘብሽ በታክስ ነው በእንትን ነው የምታስገቡት? ቀጥታ ጌመሮች እዚህ መታችሁ ገንዘባችሁን ትሰራላችሁ። ከመቶ ሺህ ዶላር በላይ በሶስት ወር በአራት ወር ውስጥ የምትሰሩት የነበረው ከመቶ ሺህ ዶላር በላይ በሶስት ወር ውስጥ የምትሰሩትን ገንዘብ ወደ ኢትዮጵያ የምታስገቡት በብላክ ነው ወይስ ቀጥታ በባንክ መንግስት በሚያውቀው ነው? ማስታወቂያ ስትሰሩ መንግስት ያውቃል ወይ? ታዲያ እናንተ ለምንድን ነው የምታለቅሱላት? ሺዝ ሊቪን ኸር ቤስት ላይፍ ታለንቷ ታላንቷ ምንድን ነው ጃኒ ጃኒ ኮ ጊፍተሮቿን ዲፕሬሽን አንበላ እኮ በአንቺ ምክንያት ከዲፕሬሽን ወጣለው ምናምን ይሉኛል ዲያስፖራ ጓደኞች ምናምን ያለች አሜሪካ ያለው ፎሎወሮቿን ዲፕሬሽን አምናቸው እውነት ነው ዲፕሬሽን የምትደብረው ምናምን ጊፍት የሚሰጠው አንበሳ ሚያሯሩጠው በነገራችሁ ላይ ስፒኪንግ ኦፍ ጊፍተር ስፒኪንግ ኦፍ ጊፍተር ውይ ገና ጃኒ ስንት አመቷ ነው ጻፉልኝ እንዴ የጭንቀት ያባራሪ ምናም ምናም እኮ የሚለው ግጥም ላይ ትልቅ ልጅ ነበረች። ሽዝናቴ 18 24 አይደለችም 21 አይደለችም አይደለችም አይደለችም አይደለችም አይደለችም። ስንት አመቷ ነው ጻፉ ጻፉልኝ፣ በስነ ስርዓት ሽዝ አቦፍ ስ ሰው ልጅ አይደለችም። ስለዚህ አትሸወዱ አትሸወዱ፣ እና እነ እነኪዴ እነጃኒ የጂጂክያ ልጆች ኪሊየ ጂጂ ወልደ ጊዮርጊስ ቁጭ በል እፈልግሃለሁ። ወልደ ጊዮርጊስ ጋሽ ወልደ ጊዮርጊስ ስለ ጊፍተር እያወራን ስለ ዲፕሬሽን አም ጊፍተሮች እያወራን ነውና፣ ጋሽ ወልደ ጊዮርጊስ የዱባዩ ባለሀብት የሱን ቪዲዮዎች ፎሎ ተደራርገን ቪዲዮትን እያየው አራት ቀን በእግሬ ተጉሼ ምናምን አሁን ገብቶት አዲስ አበባ ገብቼ ነው ለዚህ የበቃሁት። በጣም ኢንስፓየሪንግ እኔም ሪፖስት አድርገዋለው መሰለኝ የእሱን ቪዲዮ እና ጋሽ ወለ ጊዮርጊስ ግን ጥያቄ ይሄን አንበሳ የሚያስጨሁት ቲክቶክ ላይ ማለት ነው ጥያቄ ጥያቄ ዘመድ የለሁትም ቁንጣ አድርጎ ምናምን አዲስ አበባ በእግር የሚገባ ቢያንስ የሩቅ ዘመድ ለምን ቲክቶክን ይመርቃሉ? የዱባዩ ጊፍተር አቴንሽን ከሌሎት እኔ ሰጦታለሁ። እኔ ቪዲዮትን ቀን በቀን ፖስቶሎታለሁ። ቪዲዮትን ፎቶትን አርጌ ኪንግ ደሞ እዚህ ክራውን አርጌ ሎት ቀን በቀን እኔ እንቁርቲ ትፖስቶሎታለች። እኔ ግራ የገባኝ ሀቢባ ለመጀመሪያ ጊዜ ጊፍት ሰጠች። አንበሳ ማጮ አለቦት። ናሆን ፎንቲ አባቴ አሉት እስከ ህፃን ልጇን በእስከ አምስት መቶ ዶላሩ የአምስት መቶ ዶላር እዛ የት ነበር ሀገሩት? ሞጣ ነው። የት ነበር ሀገራቸው? ቀስ በየተቀየርሽ ነው። እሳቸውን ላይ ቺ ነው ከሽ ወልደ ጊዮርጊስ እዛ ሀገሩት፣ እዛ ሀገሩት። ይሄ የአረቄ ሀገር ምንድን ነበር ስሙ? የአረቄው ሀገር፣ አረ፣ የአረቄው ሀገር ባይዘወይ ልቦት፣ ጥሩ ሰዎች ናቸው። እግዚአብሔርን ጥሩ ሰው ኖት። ልቦትን አክባሪ ነኝ ጀግናኖት፣ እሱንም አልንቅም። ጀግንነቱን አስር ጣቴን በእግርም ከተቻለ ፈርምሎት አለው። ጀግንነቱን ሀገር ሊመሰክር ይችላል፣ እንኳን እኔ ግን፣ ምንድን ነው ቲክቶክን አንበሳ በአንበሳ አረጉት። ቤት ሚስቶት አቴንሽን አትሰጦትም። ለምን አቴንሽን አስፈልጎት ይህን ያክል ቤተሰቦችት ሁሉ እንደእርሷ ያለፈለት ነው። ይህን ጥያቄ እንዲመልሱልኝ እኔ አልጠብቅም። በልቦት ግን ይመልሱ ታዘብኩት። ምክንያቱም በዚህ ሁለት ሳምንት ውስጥ ወደ ስድስት አንበሳ ይቻሉ አይደለም? ደንበጫ ውስጥ ክሊኒክ ምናምን እናወጣ ምናምን ብለው አዋጥተው አንድ ክሊኒክ ቢሰሩ በመውለድ ምትሞት አንድ የደንበጫ ዜጋ ህይወት ይተርፋል። አቴንሽን ግን ካስፈለጉት ቀን በቀን እኔ እንቁርቲ ደግሞ ከያዘች አትለቅም። በፍቅርም በጥላቻ ከያዘች አትለቅም። ስለዚህ እኔ ቀን በቀን እዚህ ጋር ክራውን የሚሽከረከረውን ዛሬ ካረኩኝ ነገ የሚያብለጨልጭውን እያረኩኝ ስለ ስለሱ ብቻ ነው የማወራው። ስለ ስለርሱ ብቻ ነው የማወራው። አስራ አንድ አንበሳ ነው የጣሉት። እንበብ ይድረሽ። ስለዚህ ያስቡበት፣ ፋዘር በደንብ ያስቡበት። ንጹህ ንጹህ መጠጥ ውሃ ቢያወጡስ? ናሁም እኮ ሰርቶ መብላት ይችላል። ጋሽ ወልደ ጊዮርጊስ ናሁም ሰርቶ መብላት ይችላል። ሳሪ ሱቅ አላት። ደንበጫዊ ዜጋ ግን ንጹህ መጠጥ ውሃ ቢያወጡ አንድ ክሊኒክ ቢያሰሩ፣ እቃውን ደግሞ ፈንድ አድርጉኝ ቢሉ ምናምን፣ እኛም ሰፖርት አደርጋለሁ ወገኖቼ ናቸው ጎጃም ውስጥ ኦሮሞ ነው አለ ይቻላል። ጎጃሚዎችን በነገራችሁ ላይ እና ለምን አቴንሽን አስፈለጎት? ምን አገባሽ ግን መፍቱ ነው እኔም መፍትሄ ነው ያየትን መናገር እኔም መፍ ልመፍት እኮ ነው። እርስዎ የእርስዎን ስትራግል ድህነትን ለማምለጥ አራት ቀን አዲስ አበባ በእግሮት ሲገቡ ምናምን ተናግሯላል። ተሴም ስትራግል ስትራግል የሚያደርጉ ደንበጫ ውስጥ ጎጃሚዎች አሉ። አምናደ ጌፍተር እንዳንተ ሌቨል እንደዛ ካሽመ እንደዛ ነበር። ስለዚህ ጋሽ ወልደ ጊዮርጊስ አቴንሽን ካስፈለገን ያለው ሎት እኔ ወዶት አለው አከብሮት አለው ትልቅ ሰውኖት ትልቅ ሰውኖት፣ አከብሮት አለው ወዶታ አለው አድናቂዎት ነን። ደፍተር ግዙ ደንበጫ ውስጥ ደፍተር ምናምን ይግዙ ላይክ አሁን ለምሳሌ ያኛው ስድስት አንበሳ ነው የቆጠሩት። እኔ አልኳሽ ስድስት አንበሳውን እስከ ደወሉ አምስት ሲባዛ በስድስት ስንት ብር ነው የሚሆነው? ወደ ሶስት ሺህ ዶላር እኮ ለስንት ተማሪ ደፍተርና እስኪብርቶ ይገዛል። አንድ ገበሬ ለአንድ ዓመት ደፍተርና እስኪብርቶ ጋሽዬ እኔ እችለዋለሁ ብሎ እኮ ከገዙ እኮ ይህ እኮ ትልቅነት ነው እኮ ጋሽ ወለደ ጊዮርጊስ እነዚህ ሰዎች እኮ አይወዱትም። እነዚህ የሚሰጧቸው ምናምን ሲያዩት አባቴ ምናምን ምናምን ሲሉት የወደዱት መስሏቸውን። ዘዶንኬ ድብን ቢሉ ከሺ ዘዶንኬ ሪኮርድ አድርጎት አሁን ቲክቶክ ላይ መጥቶ ብሎ ቢያለቅሱ ሪኮርድ ያደረጎትና ላይክ መሰብሰቢያ ነው የሚያደርጉት ማንም ማንም እነዚህ ገንዘብ አምጡ የሚሎት ጀግና የሚሎት ሪከርድ አርገው የሚፖስቱት ምናምን ወደውት አይደለም። የሚወዱት ኪሶትን ነው። እርሶ ግን አቴንሽን የሚፈልጉ ከሆነ እኔ እኔ ሰጦታል በሚገርም ሁኔታ የሚገራርም አቴንሽን ሰጦታለሁ፣ የሚገራር እንዲሁም በጣም በቀ ሚስቶት ራሱ ምንድን ነው ችግሯ እስከምትል ድረስ አቴንሽን ሊሰጡት ይችላል። ያ ይህንን ያስቡበት። በቁማር የሞተው ልጅ እሺ ሳሚን ያወቃችሁት የጉቺ ኤክስ ቦይፍሬንድ። ሳሚን ያወቅኩት ከጉቺ ጋር ተለያይቶ ጉቺ ላይቭ ላይ የልጅሽ አባት እኔ ነኝ ምናምን ብሎ ሲያወራት፣ ሳሚ የሚባለውን ልጅ እኔም ፎሎ አረኩት፣ እሱም ፎሎ አረገኝ። ጀግና አይነት ምናምን ብዬ ኢንቦክስ አርጌ ልታቃለው። ሳሚ ጥሩ ልጅ ነው የጉቺን ልጅ አባትነት ሪስፓንሲብሊቲ ወስዶ ቼከር ሲያደርግ የነበረ ነው። ዩኔሉ ልብ ይጠይቃል እንደዚያን ወንድ ለመሆን በነገራችሁ ላይ ጀግና ወንድ ልብ ይጠይቃል። ሲንግል ማመን መውደድ ልብ ይጠይቃል፣ ወንድነት ይጠይቃል። ባለፈው ለፓስተር ሊውልክ የለት ነበር ስክሪንሻት አርጌ አንዱ ለልትዬ እስከ ልጆችሽም ቢሆን ወድሻለው እሺ በይም ብሎ የላከ አንድ እከካል ልክ ያለው። ለማንኛውም ከደረሰ ሪከርድ ተደርጎ ከደረሰ፣ ስማ ሴት ልጅ እንደዚያ ያትባለ እና እስከ ልጆችሽም ቢሆን ትሱኪ ቢሆን ነው ገብታቸው፣ እስከ ችግርሽ ወዲሻለሁ አይባልም። አይባልም ሜይ ቢ ላ ማነጋገር ላትችሉ ይሆናል። ና አይባልም። አይባልም እስከ ችግርሽም ቢሆን ልጆች እንዴት ችግር ሊሆኑ ይችላሉ? ወይ አይ ብላክድም ቢኮዝ ታውቃለህ፣ ያኛው እሱ ደግሞ መጣና ልጆች እኮ በረከቶች ናቸው። በጣም ሀብታም መሆኔን ዛሬ ነው የተረዳሁት። ምናም ይልክ ደግሞ ይመጣል እና የሳሚዬ ጀግና ነው። የጉቺን ልጅ አባትነት ከእሷ ጋር ስለሆነ ብቻ ሳይሆን ከእሷ ጋርም በፍቅር ግንኙነት ካቋረጠ በኋላ አባትነትን የቀጠለ አባት፣ ጥሩ አባት፣ ጥሩ ልጅ ነው እና ኤኒዌይ ምን እንዳረጉት ታውቃላችሁ? እነዚህ ቁማሪ ጮት አሉ አሉ እና ጮቱ እነሱ ሰኝ ይሆናሉ አሉ። እኔ አላቅም ተጮችም አላቅም። ይሄኛው እጣ የሚባለው ነገር አሉ እና አርባህሉ ብዙ ምን እንደሆነ አላቅም እኔ አላቅም ጎዳቸውን እና ጉቺ ያወጣችሁ እጣ እንዳታጫወት ገፏት ሲገፏት፣ እኔ አልበላም። ኦኬ እናንተም አፈር ትበላላችሁ ብላ አፈር አስገባቻቸው። ጉቺኮ ጀግና ናት እና ምን አረገቻቸው? ምን ያህል ሰውን እንደሚያሳድዱ ሰው ሳሚ በብድር የሚጫወት ነበር። ገንዘቡን በልተው በልተው በልተው በልተው ከጨረሱ በኋላ በብድር የሚጫወቱ ነበር እና እንዲ ጣም ያጫወቱት ሞተ። በስትረስ ፕላስ ህመም በአንድ ሳምንት ህመም የሞተው እና መኪናቸውን ያጣሉ፣ ገንዘባቸውን፣ ሞርጌጃቸውን ያጣሉ። ሆምለስ የሆኑ አሉ። ስትሮክ የተመቱ ሰዎች አሉ። በዚህ ሱስ በቁማር ይሄ በእጣ በሚባለው ቁማር ማለት ነው። ስትሮክ የተመቱ ሰዎች አሉ። ሳሚ ሳሚ የጉቺ ኤክስ ቦይፍሬንድ ኤክስ ቦይፍሬንድ የነበረው ልጇን እንደ አባት ሲያሳድግላት የነበረው ልጅ ህይወቱ አልፏል፣ ሞቷል። ነፍሱን ይማረው። ጥሩ ልጅ ነው፣ በጣም መልካም ልብ ያለው ልጅ ነው። እና እንደዚህ ነው ሰው፣ የዚህ ቲክቶክ ላይ የሰዎች ህይወት ይበላሻል። እኔ እንደዚህ ይሄ የቲክቶክ እጣ ቁማር እኔ አስቤውም አላቅም፣ ግን ሶስት ያመጣልና፣ እነዚህ ጣም ያጫወቱት ሰዎች ሶስት መቶ ሰው ያጫወተቻለች፣ ሶስት መቶ እጣ ያጫወተቻለች እና በቀን ስድስት ሺህ ዶላር ይሰራሉ። ስድስት ሺህ ዶላር ስድስት ሺህ ዶላር ይሰራሉ በቀን አርባ እጣ ከሰሩ ስንት ብር ነው ያሉት? አንድ ሺ ዶላር አዎ፣ ማም የምታጫውተው አይነት ወጣ ማለት ነው። እና በገደብ አያጫውቱም እና ልጁ ብድር በጣም በዛበት። ልጁ ምስኪንዬ ነው። በነገራችሁ ላይ ኮመንት ራሱ ሲጽፍ ምናምን ጉቺ ቤት ሄዶ ምናምን ንግስቱ ነሽ ንግስቷ ምናምን። እኔ እንደዚ አይነት ወንዶች አንዳንዴ እዳ ይሆኑባቸዋል። እንደዚህ ጥሩ አይነት ወንዶች እርግማን ናቸው። እውነት ነው የምላችሁ? ጥሩ ወንዶች አንዳንዴ ነው እግዚአብሔር ያመጣና በህይወታችሁ ይንጠቃሉ። እና እርግማን ናቸው አንዳንዴ ቢኮዝ ኮመንቱን ምናምን አነባለው ልጁን ሂ ኢስ ላይክ ቬሪ ላቪንግ ጥሩ ልጅ ነው። አይበረክቱም አይበረክቱም። እና አስበሽዋል ቦይፍሬንድ ሆኖ ከጉቺ ጋር ተለያይቶ ሂ ኬፕት ልጁ ለልጅ አባትነትን ግን አነሳም። ለልጇ እንደዚህ አይነት ሰው ኮ ኤንጅል አዎ እንደዚህ አይነት መልካም ወንዶች ይመጡና ይወጥቁ። ስለሆነ ያልፋሉ። ችግር እኮ ተቸገርም እኮ ሳሚ ሞተ። የጉቺ ኤክስ ቦይ ፍሬንድ የጉቺ ኤክስ ቦይ ፍሬንድ እሱ አረፈ። ነፍሱን እግዚአብሔር ይማረው። ያ ደግ ሰው አይበረክትም። እውነት ነው። መልካም ወንዶች በሆነ በህይወት እንደዚህ እንደ ነጸብራቅ ገብቷቸዋል። ይመጡና እግዚአብሔር ይሰበስባቸዋል። ክፉ መርዙ ግን ይኖራል፣ መርዙ ይኖራል። የስንትን ሴቶችን ህይወት የሚጫወቱ የልጇ አባት ማለ ይውላቸው ሊስን አባትነት አንዳንድ አባቶች ስፐርም ዶነር ይሆናሉ። ተጀስት የዘረመል ዶነሮች አበርካች ይሆናሉ። አንዳንዶች ደግሞ እውነተኛ አባቶች ለህፃናት ልጆች ኬር የሚያደርጉ እውነቴ ኬር የሚያደርጉ አባትነትን በመውለድ ሳይሆን በኃላፊነት ወስደው ልጆችን ወደው የልጆቻቸውን እናት ደግሞ ወደው መኖር የሚፈልጉ ወንዶች አሉ። አባትነት ጀስት ቢኮዝ ይሄ ገብቷቸውን የባዮሎጂካል ብቻ አይደለም። እኔ አላምንበትም በሱ በሱ እኔ አላ አንዳንዶቹ እንኳን የሰው ልጅን ለማሳደግ ድመት ራሱ አዳብት አድርገው ለመያዝ አቅም የሌላቸው ወንዶች አሉ። ርካሽ ወንዶች፣ ትንሽ ወንዶች። አንዳንድ ደግሞ አለ ልጆችን በጣም ወደው ላቪንግ ፐርሰናሊቲ ያላቸው ደግሞ ፍቅር ሲኖራቸው ከልባቸው የሆኑ አባቶች አሉ። እነሱን ግን እግዚአብሔር አያቆይም፣ ለእነሱም ልጅ አይቆይም። ለምንደሆነ አለ ለምርጦቹ ለምርጦቹ አባቶች ህይወት ፌር አይደለችም። ይሄንን ነው ነው። አሁን ታሰረ፣ ያ ታሰረ። ኦኬ፣ እንማርበታለን። አንድ ሚሊዮን ፎሎወር አለ። መንግስት ሊያስተምረን በጣም ትጋት ላይ ነው። መንግስታችን ሊያስተምረን በጣም ትጋት ላይ ነው። ምን ሆኖ የሞተው ነው? ብቸኝነትም ነው? ይህ እኔ አይሆፕ ሂዳየድ ሳሚ የምትባለው ልጅ አንዳንዴ መራራ ሞቶች አሉ። ብቻችሁን ባዶ ቤት ውስጥ መሞት አለ። በሚወዱት ሰዎች ተከቦ አይሆፕ የሞተ ይመስለኛል። አይ ሆፕ ውሽ የለሱም ለሳሚ ይሄ ነው በምትወጁ ሰዎች መሀል ተከበሽ እንደማሞት የምትወጂውን ሰዎች እያየሽ የመጨረሻ አየርሽን እንደመሳብ እረፍት የሚሰጥ ነገር የለም። እና እንደ ማንኛውም አንዳንድ ዳያስፖራ ባዶ ቤት ውስጥ አይሆን አልሞተን ብዬ ተስፋ አድርጋለሁ። ሳሚ ማነ፣ የጉቺ ኤክስ ቦይ ፍሬንድ። እናንተ የወላችሁ እጅ እየበለዘ ለምንድን ነው ታያቸው? እዚህ ጋ ሰውነቴ ላይ እንደዚያን ነገር እያየውን መበለስ ይሄ የሚደበድበው ሰው አለ እንዴ? ይሄ የለም። ታሰረ ዜ እያሉ ያሉት ምን ላያደርግ። እናሁም ታሰረ ያሉኝ ኦኬ አልኩኝ። ምን ላያደርግ። መንግስታችን ትጉ ሆኗል ሊያስተምርን። ይም በቃ የሞተ ሞቷል። ኦዳ የሞተ ሞቷል። ወዳለው ተበለሽን ያልከው ምን ለማለት ፈልገን? የኔም ሰው ማለት ነው ሞተው፣ የኔም ወዳጆች ሞተው ስለ እነሱ ሰውራ የሞተው ሞቷል ልትላይ ነው ሀው እንደዚህ ሰልፍሽ የምትሆነው እኔ ምን ይን እንዳጣው እራሱ ምን ታውቃል። እንደዚህ አይባልም። የሞተው ሞቷል በቃ ተጣለ። አንዳንድ ሰው እኮ አንተንም ይዞ ነው የሚሄደው እኮ ህይወቱንም ይዞ ነው የሚሄደው። ምን ነካ። እንደዚህ አይባልም። ስፔሻሊ ስለሞቱ ሰዎች ሲወራ በቃ እርሹ አይባልም ቱ ሪስፔክት የእኔም ሰዎች ሞቱ። ብልክ የሞችይ እናቴ ሞተች ብልክ ሞታለሽ በቃ ወደ ሌላው ተመለሽ። እ ሰው ልጅ ይባላል ይሄ ልጅ እኮ የሚወደው ሰው እኮ አለ። ሳሚ የሚባለው ይህ ማይናት ነው። እኔ ከሶሻል ሚዲያ ላይ ስለማውቀው አይፌል ባድ በጣም ነው ስለማውቀው እዚህ ሶሻል ሚዲያ ላይ ምትወደው እናት እኮ አለች ለማንኛውም እረፍት ረፍት ነው። ከእንደዚህ አይነት ሰዎች ጋር ራሱ በምድር ላይ መቀጠል ያማል። ሞት ረፍት ነው። መሞት እረፍት ነው። አረፈ ከወደቀ ዓለም ከወደቀ እንትን መታገል ምንም ላይቀየር፣ አንድ አይነት ህይወትን መኖር መሞት ነው። ሳሚ የሚባል ልጅ ድሮ ጊፍተር ነበር አሉ። ጊፍተር አሁን ገላ ሳይሸጥበት የለም ሰው በደስታ ምናምን ሪዋርድ በሚደራረግበት ጊዜ ጊፍተር ነበረ። አሁን ደግሞ ጌም እንደዚህ እጣ ይጫወታሉ። በእጣ ብዙ ገንዘቡን አቶ በጣም ደሃ ሆኖ ምናምን ኢቨን ጉቺ ወደ ዘጠኝ ሺህ ዶላር የእሱን እዳ ከፍየለት አለው ነው የምትለው። ከዛም በኋላ አሁን ቦታ ሞተ። ሚስጥሩን ያወጣችው ጉቺ። እነዚህ ጌመሮች የሚያጫወቱት ሴቶች እነዚህ በጣም ያጫወቱት ሴቶች እሷን እንዳታጫወት ብዙ ነገር ሲሰሩባት ኦኬ፣ ሆ እንደዚህ ነው የምታደርጉት፣ እኔም ደግሞ የምታጫወቱትን እኔ ደግሞ አወጣባቸዋለሁ ብላ ሚስጥራቸውን አወጣችባቸው። ይህንን ነው ማውቀው። ልጁ ጥሩ ልጅ ነው፣ መልካም ልብ ያለው ጥሩ ጀግና ወንድ ነው ጀግና ወንድ ነው። ሞተ። ይሄ ነው እና የጉቺ ቦይፍሬንድ ነበር። ከጉቺ ጋር ከተለያዩ በኋላ የጉቺን ልጅ ያሳድግ ነበር። ጉቺ አንድ ልጅ አለች፣ ዘጠኝ አመት ልጅ አለች። እሱን ልጅ ያሳድግ ነበር አባትነትን ሰጥቶ እና እሷ ምንድን ያለችው ጉቺ የሞቀስ አቅም አላት። እሷ በሊሚት ነው የማጫውተው እኔ ሀያ ጠጣ ራሱ ካጫወትኩኝ እንትን አለም አንዳንዶቹ ግን እስከ መቶ ወጣ ነው። ስንት ምን እንደሆነ ራሱን ያላቅም እንዛ ነው ስንት ብር እንደሆነ ራሱን ያላቅም? እና ያሳዝናል። ባይሎጂ አባቱ አይደለም። እህ ባይሎጂ አይደለም። ገንዘቡን በላች። ሃው ነው ገንዘቡን በልታ አይዱ እናንተ። አሁን በሰዎች ሪሌሽንሽፕ ውስጥ እ ሪል ፒክቸር አሁን ዛሬ እንደ ስቶሪውን አንድ ከክ አሉ እና ሰው ግን የሚመስለው አሁን ስቶሪውን በደንብ እንትን እየሰማ በቃ አሳብዷት ምናምን ምናምን የሞተች ነው የሚመስለው፣ ግን እሷ ሌላ ነው። ስለዚህ ትንበሉ ኦኬ፣ ስለ ሰዎች ሪሌሽንሽፕ ገብታችሁ። አሁን ለምሳሌ እኔ የልጆቹ አባት ብለው ማለት ነው እኔ ማለት ነው የልጆቹ አባት ብለው፣ እንቁርቲ መሮት ነው ጥሏት የጠፋዋል። ተማረውን ይጠፋል። እኔ ነው ኦኬ ያልኩት። እውነቱ ጌት ያቃል እኔ ታውቃችኋለሁ፣ ለእናንተ ኤክስፔሌን ማድረግ። ፍትህ ለጃኒ ፍትህ ለድሪያ። እሱን አስመልክቼ ነው። ድሪያ የሚመስል ቀሚስ አድርጌ ዛሬ ሆነት ው ቀሚስ ለብሼ ነው ቤት ውስጥ ቅንቅን እያሉ ቀሚስ ድሪያ። ፍትህ ለድሬ ፍትህ ለድሬ፣ እናቶች፣ ሴቶች፣ ህጻናት፣ ሴቶች፣ ወጣቶች መዶሻ ለምን ዝም ተባለ? ዝም ማንጋት አለቅሳላቸው። እኔ አሁን ኤፕሪል ላይ ነግሬያቸዋለሁ። ከባድ በምድር ላይ እኔ እንደዚህ አይነት ሀዘን ገጥሞኝ አያውቅም። እኔ ወላጆች አሉ እግዚአብሔር ይመስገን እድሜ ሰጥቷቸዋል። ጌታ እና ሰው እንደዚህ የሆነ በቃ ትልቅ ሀዘን ደርሶብኝ መጥቻለሁ። አለቀሱም ቲክቶክ ላይ ምንም ለሚወዱኝ ሰዎች ግን ትከሻቸውን ለሰጡኝ ሰዎች ለያዥ ለገናዣ አስቸግሬ ነው ሳለቅሴ ነበሩ። መጓሮ አልቅ ሰው ነው አሁ እንደዛ ሰማሁ። አብሮክ ውሎ አድሮ ጥሎክ ሲያርቅ የሰጣቸው ቃል የሚያጽናናውን መንፈስ እልክላቸዋለሁ። እኛ በብዙ ነገር ልናልፍ እንችላለን። ኦንስሊ ማለት በብዙ መከራ ልናልፍ እንችላለን። ግን እኛ መጠየቅ ያለብን መጽናናት ከባድ ነገር ነው። ሀዘን ከባድ ነገር ነው። ይቅርታ አባቱ ቤኪ ፓስተሬ ያውድም። ለምንድን ነው መንፈሳችሁ ተጋጅቷል? ምን ፓስተሬ እዚህ ቃ ሶጩ እያለኝ ነው እና ልወጣ ነው። እሺ መንፈሳችሁ ተጋጭ መንፈሱ ይጋጫላለን። ምን ታያለች መሰለሽ